ወሳኝና አንገብጋቢ የሆነ ምክር ነው። ከፊሎቻቸው በሰላት ከፊሉ በተውሂድ ከፊሉ በሽርክ በተለያዩ ርዕሶች እኛን ለመምከር ያላቸውን ጊዜና ያላቸውን እውቀት መስዋዕትነት ከፍለዋል። ይህ ምክር አላህ ስብሓነሁ ወተዓላ ኸይር ላሻለት ሰው ብዙ የኸይር መንገዶችን የሚያውቅበት የሆነ ምክር ነው። እንደሚታወቀው በአሁኑ ሰዓት አሉ ሲባሉ የነበሩ ሰዎች በዕልማቸው ቡድንን የቀየሩበት ሰዓት፣ በምላሳቸው ዲንን የሚያከስሙበት ሰዓት፣ በገንዘባቸው ዲንን የሚያከስሙበት ሰዓት ላይ ነው ያለ ነው። አላህ ስብሓነ ወተዓላ ካዘነላቸው ጥቂቶቹ ውጭ በዚህ ሰዓት አላህን ስብሓነ ወተዓላ ፈርቶ ያወቁትን ዕውቀት ያላቸውን ኸይር ነገር ለአላህ ዲን ወጪ ማድረጋቸውና ለእኛም ምክር መለገዛቸው የሚመሰገኑበት ነው። ሁላችንም እዚህ ፊልድ ላይ መግባት ይጠበቅብን ነበር። በተለይ በዚህ ጊዜ ካፊሮች ወደ አላህ ዲን ጦራቸውን ባዞሩበት ሰዓት፣ ሀብታሞቹ ወደ አላህ ዲን መሳራቸውን በጠገኑበት ሰዓት፣ የኩፍር ተጣሪዎች በየቦታው እንደ ሻይ ቤትና እንደ ሱቅ ሙስሊሞችን ለመውሰድ ቦታ ይዞ በሚጣሩበት ሰዓት የአላህን ዲን ሊዋጉ ዝግጅት የሚያደርጉ ከእኛም ውስጥ አሉ። ከእነዚህ ሰዎች ሳይሆኑ ኡስታዞቻችን፣ ዐሊሞቻችን፣ ሀብታሞቻችን፣ ወጣቶቻችን፣ እህቶቻችን፣ እናቶቻችን ሐቅን ለመርዳትና ሐቅ ላይ ለመጽናት አንድ ቦታ ላይ መሰባሰብ ትልቅ ኸይር አለው። እንደምታውቁት የዛሬ ዐሥር ዓመት ወይንም ደግሞ የዛሬ አምስት ዓመት ዳዕዋ ሰለፊያ ላይ ሲለፉ ስናያቸው የነበሩ ሰዎች ወይ ገንዘባቸው ጨምሮ ዳዕዋውን ይተውታል ወይ ይዟት የነበረችው እውቀት ስታልቅባቸው ሌላ መስመር ውስጥ ይገባሉ። ወይ የዱንያው ፍትና ሲበዛባቸው ይለዝባሉ። ወይ ፍክራ ውስጥ ይገቡና ሱናው ጊዜው አይደለም በል እንደውም ያሳለፍነው ሰዓት ያሳዝናል በሚል ከኢኽዋኖች እና ከተለያዩ ፍርቃዎች የተጨመሩበት ሰዓት ላይ ነው ያለነው። በዚህ ዛት ለሱና ለዐቂዳ ለመንሃጀት ሰለፍ ተውሂድን ለማስተማር እናቶቻችን ከሽርክ ለማስወጣት አባቶቻችን ከሽርክ ለማስወጣት እናት ሰላት እንዲሰግድ ለማድረግ አባት ሰላት እንዲሰግድ ለማድረግ ደረሰዎች ወደ መድረሳ እንዲመለሱ ለማድረግ የአላህ ህገ ደንብ እንዲጠበቅ ለማድረግ ዘካ እንዲሰጥ ለማድረግ ሐጅ እንዲደረግ ለማድረግ ጾም እንዲጾም ለማድረግ መሰባሰብ ትልቅ አላህ የሚሰጠው ስጦታ ነው፣ በተለይ በዚህ ጊዜ። ስለዚህ የ ኡስታዞቻችን ምክር ራሳችን ተጠቅመንበት ለሌሎችም ልናስተላልፍ ይገባል። የምንፈልገው ሰው መድረክ ላይ ስለተቀመጠ ብቻ ስቆ ተሳስቆ መላየት ፋይዳ የለውም። እንዳትሸወድ። ይህ ሰው እንዴት ተናጋሪ ነው ብሎ ማጨብጨብ ፋይዳ የለውም። ልትወገድ ይገባሃል። አይጠቅምም። ይህ ሰው እንዴት ሀርፍ አወጣጡ ያምራል፣ አይጠቅምም፣ ፋይዳ የለውም። አህባሾች ጋር ብትሄድ ሀርፍ አወጣጣቸው የቃፍን አጠቃቀማቸው ጆሮ ይሰነጥቃል። ነገር ግን ውስጥ ስትገባ የሽርክ ካዝና ናቸው፣ የሽርክ ቱቦ ናቸው። እነ ፍርአውን እነ ሐማን ሲሰሩት የነበረውን ስራ ነው የሚሰሩት። ስጁት ተወርዶ እግራቸው ሲሳም ይስቃሉ። ኢትዮጵያ ውስጥ አሉ ከሚባሉ አሊሞች አንደኛው እኔ ነኝ ብሎ መግለጫ ሲሰጡ የነበሩ ሰዎች ሳውዲ ሂዶ ነጭ ሰው ሲያዩ ነቢዩ ናቸው ብሎ ይመጣሉ። ምስኪን። አልሰማችሁትም ዑመር ገነቴ ሀጅ እጄ መጅደል ኼፍ ሚባላል ላዩ ክፍት ነው እዛ ላይ ከአሜሪካን የመጣ ከጃፓን የመጣ ከጀርመን የመጣ ከሳውዲ የመጣ ከሱዳን የመጣ ከኢትዮጵያ የመጣ ከእንግሊዝ የመጣ ከዓለም የመጡ ሙስሊሞች ይገባሉ። እዛ መስጊድ ውስጥ ሙሪዶች ለማን እንደሚሰግዱ ማንን እንደሚያመልኩ ስለማያቁ አንድ ቀላ ያለ ሰው አጠገቡ ሲያይ እንዲህ ብያየውት፣ እንዲህ ብያየውት፣ እንዲህ ብያየውት። ከዛ ሀገር መጥቼ ለአንድ ሼክ ስነግራቸው ነቢዩ ሊሆኑ ይችላሉ አሉኛል። ይ ሰውዬ መድረክ ላይ ወጥቶ ካፊር ቃለ መጠየቅ ሲያደርግለት ሙፍቲ ብሎ ማለት ምን ማለት ነው ሲባል፣ የእውቀት እጉ ደርሻለሁ አለ። ነቢዩ ግን አያውቅም እነሁም መይቱን አላለም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ትሞታለህ፣ አንተም እነሱም ይሞታሉ አላችኋላ። ነቢዩ ዓለይሂ ሰላቱ ወሰላም የት እንደተቀበሩት ታውቃላችሁ? አታውቁም። የት ነው የተቀበሩት? ማን ቤት እናታችን አይሻ ቤት። ሱፍዮች እኮ መዲና ሲሄዱ እኮ የነቢዩ ቀብር ጋር ዙሮ ስቅስቅ ብሎ እኮ ነው የሚያለቅሱት። የት ነው ያሉት? ቀብር ውስጥ ነው ይላሉ። እዚህ ሲመጡ ግን ነቢዩን እዛ እየዋቸው ይላሉ። ማነብነብ አይደለም የሚጠቅሙ ቃላቶችን መርጦ ማውራት አደለም፣ በዕልም ብዛትም አደለም። አላህ ስብሓነሁ ወተዓላ በሰጠህ እውቀትና በሰጠ ብርሃን ስሰራበት አላህ የበላይነትን ይሰጣል። አላህን ስታምፅ በእውቀት በዘር በጎሳ በቡድን ሙመያዎች የጠፉበት አንደኛው ፉከራ ነው በቃ ኤልያስ መዲና ቀጥቅጦ መጣ። እንደውም የመዲና መስጊድ ላይ ያስቀራ ነበር ይላል። መዲና መካ ለምን አያስቀራም? ከፈለገ ቦታ ነው እንዴ? ቦታ ይቀድሳል እንዴ? አንተን ቦታ እኳ አይቀድስም። ሙጅሪሞች፣ ሙሽሪኮች እኮ ከአባን ጠዋፍ ሲያደርጉ የነበሩ ሰዎች ናቸው። እ ራቁታቸውን ነበር ለዛውም ጠዋፍ የሚያደርጉ አርዶ ስጋ ያንጠልጥሉ ነበር፣ ደሚቀቡት ነበር እኮ። አረሙ ጠቀማቸው አልጠቀማቸውም። ቦታ አደለም እኮ። መዲናም አስቀራ፣ መካም ማስቀራ፣ አኗር መስጊድም ማስቀራ ወላይታ ዞን ማስቀራ፣ ወራቤ መስጊድ ላይ ማስቀራ፣ ጉታጀራ ማስቀራ። የት አስቀራ የምታስቀራበት ቦታ አይደለም። አንተን ከፍ የሚያደርገ የምትይዘው ሀቅ ብቻና ብቻ። እንዳትሸወድ እንዳትሽው ደሞ ምስኪን የሆኑ ደረሶች አሉ። በአረብኛ ቅራት ቅራቱን እንቀላሉ። አደሰና አደሰና የላ አምሺ አደሰና አደሰና የላ ሮ ይሸወዳል። በአረብኛ ነው የሚቀራው ይላል። አትሸወድ። ነቃበል ያላህ ዲን ጠብቅ። ያላህ ዲን አማና ነው አንተ ላይ የአላህ ዲን የማትጠብቅ ከሆነ ለአላህ ዲን ዘብ የማጥቀም ከሆነ ለሰው ቡድንተኛ ምን አገባህ አንተ። እኛ እኮ አላህን በመውደድ ነቢዩን በመውደድ የአላህ ዲን በመጠበቅ የነቢዩን ዲን በመጠበቅ የሰሃቦችን መንገድ በመያዝ እኮ ነው የታዘዝ ነው እንጂ አንድ ሼክ ታመልካለ ትልቅ ሙሲባ ስላለ መሸወድ፣ መፎከር፣ መጎረር አይሰራም። ይህን ከጭንቅላታችሁን ከውስጣችሁን አውጥታችሁ ጣሉት። ከኦሮሞ ይምጣል፣ ከትግሬ ይምጣል፣ ከአፋር ይምጣ፣ ከሶማሌያ ይምጣ፣ ከሀዲያ ይምጣ፣ ከየትም ይምጣ ሀቂቀያዘ ከሱ ጋር አሁን ከሱ ጋር ልትሆንም ደግሞ ግድ ይላል። ከየትም ይምጣ ከእኛ ቤትም ይውጣ፣ ባጢል ከያዘ ግን አውግስ፣ ያኔ ነው ጀግና የምትሆን። ዋጋላችሁ። ካብ ኢብኑ ማሊክ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ ተወዳጅ ሰው ነበረ። ሳሐብይ ነው። የት አለ ካብ አሉ። ነቢዩ ዐለይሂ ሰላቱ ወሰላም ጓዶቻቸው መካከል ፈለጉ። ካብ ላይ ሁለት ሀሳብ አቀረቡ ሳሃቦች። የተወሰኑት የሆነች ነገር አግኝተዋል፣ እሷ ሸወደችዋል። የተወሰኑት ላ ከካብኛ ከይድኝ ሸራ እናቅማል ነቢዩ አለይሂ ሰላቱ ወሰለም ወደ መዲና በቅ ሲሉ ሙናፊቆች ያሉትን አሉ። ሰዓቱ ስለማይበቃ ራሳችን ስላልሆነ ነው። ሙእሚኖችም ያሉትን አሉና ነቢዩ ካጠገቤ ዞር በሉ አሏቸው። ካሏቸው አንደኛው ካብ ምን ማሊክ። ከዛ ነቢዩ ጋር ስመጣ የለም አለ፣ ያጎት ልጆች ጋር ስሄድ የለም አለ። እኔ አላህና ነቢዩን እንደሞ ዳታቁም አይመለከተኝም እዛው ጨርሳሉት። ስለዚህ ውዴታ ሙሐባ፣ ወይንም ደሞ መቸገር መጨነቅ መስዋዕትነት መክፈል ለሐቅ እንጂ ለሰው አይደለም። የሰው መንሐጅ ወይንም ደግሞ ሰው የምትወድ ከሆነ ሰውየው ሲከፍር ትከፍራል። እንዳትጠራጠር ሰውየው ወደ ኢኳን ውስጥ ሂዶ ሲገባ ትገባል። አታቁም እንዴ አቡበክር ኢየሱስ ፍቅርን የሰበገ ጌታ ነው ሲል ኢኳኖች ሲሰጡት የነበረውን ዑዝር ሲደረድሩለት የነበረው ድንጋይ እንዲህ ውስጥ ትገባል። በቃ ቀለት ከአትረባም። ከዛ በኋላ ኤልያስ የተለያዩ ደባዎችና ውዥንብሮችን ሲያመጣ ደረሶቹ ሲያመጡለት የነበረውን ደባ እንደዚህ ነው። ሰው ትትወድ ሰው ስትወድ በልክ በኢማኑ ልክ ውደደው። ኢማኑን የሚያበላሽ ከሆነ አንተም ውስጥ ናበላሽ። በሱ ዙሪያ ያለ አይጠቅሙ ወላና በራ የኢማን መሰረት ወይንም ደግሞ ከኢማን አካል አንደኛውን ስለዚህ ኡስታዞቻችን እየሰጡን የነበረውን መልእክት እዘን ልንሰራበት ግድ